ጋር እንዴት ተዋወቃችሁ? ሰላም ሰላም ሰላም እንዴት ናችሁ? ማሮች የወዶች የቤው ቤተሰቦች፣ ላይክ ያላረጋችሁ ላይክ፣ ሸር ያላረጋችሁ ሸር፣ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ሰሞኑን ያለሁበት ነገር አይታችኋል። ዱብ እዳ ነው የሆነብኝ። እስኪ ዛሬ እናንተም ድራማው ያምራል ቀጥሉበት ምናምን ብዙ የሚጻፍ ኮሜንት አለ በጣም ብዙ ሰዎች በጣም የተለያየ እንደሀሳባችሁ እንደመልካችሁ እንደመልካችሁ የጻፋችሁ ነው ገብሬ እንግዲህ እንደምታዩት፣ መጧል ከሌባ ነው ያለ። ያው እንደምታውቃላችሁ ትልቅ ትዳር ነው ከአስራ ምናምን አመት የቆየንን፣ ዝም ብሎ እንደማንኛው ሰው ሻንጣ ይዞ መውጣት የለም። እኔ ጠይቀዋለሁ፣ የእናንተን ጥያቄ ስለሆነ ገብሬ ምን እንደሚለ ስለ ልጅቷ። እኔ እውነቴን ነው የምላቸው፣ እኔ ሴቷ ጋር ችግር የለብኝም፣ ከእሱ ጋርም ጥማት ያዝኩ አልተቀየጥኩም፣ ምክንያቱም ስላልነበርኩኝ ከቤት ስላልነበርኩ ከአገሩ ላይ ስላልነበርኩ፣ ወንድ ልጅ አጋር አስተኝቶ ሂዶ የፈለገውን ነገር አድርጎ መምጣት ይችላል። ወንድ ልጅ ሱስ ካለበት እሱ ደግሞ ለቀልድ ሊያወራት ምናምን እያለ ነው። እስኪ እንግዲህ በጣም የተቀየማችሁ ሰዎችም አላችሁ፣ በዋሰብ በጣም ብዙ እህቶቼ ያልመለስኩላችሁ ሰዎች አላችሁ፣ የመለስኩላችሁም አለው። ስለዚህ ገብርኤልን እንጠይቀው አብረን ልጅቷን እንዴት እንዳወቃት በምን ምክንያት እንደተዋወቁ ምናምን፣ እሷ ማስረጃ እኔ ነው የምትል ቪዲዮውን ኮስታለች፣ ያንን ቪዲዮ እኔን ሸራር ይለዋለሁ አሳይታኝ አለች። ስለዚህ አሳይችኝ፣ ይሄው ዩቲዩብ ላይ ዩቲዩብ ከፍቻለሁ፣ እንደውም አዲስ ዩቲዩብ ላይ የከፈትኩት ይሄው፣ እዚህ ላይ ነው የምፖስተው። አንቺም ዩቲዩበር እንደሆነሽ ነግሮኛል፣ ሰው አካባቢ ሰው ነግሮኛል ብላለች። እንግዲህ ሸራርጋሉ፣ በጣም ተናድጃለሁ። ሸር ያደረኩት ገብሬን ጠይቁ፣ ገብሬን ተናገር፣ በተመልካች ተናገር፣ ለኔም ዱብዳን የሆነብኝ ተሳስተ፣ ከሆነ ተሳስቻለሁ፣ ይቅርታ በል። ሁሉም ሰው ይቅርታ ይበል እያለ ነው። በሐሳብ እየመጡ ይቅርታ ይበል፣ ትዳራችሁን አትፍቱ እያለ ነው። ትዳር መፈታት የለበትም። እኔ እኔ የምታወቀው በምግብ ነው። ምግብ እየበለው ያለኝን የሌለኝን ጎመንም ሆነ ሽሮ እየበለው ነው። ስመጣም ይታወቁኝ፣ ጉብዳኔ የሆነብኝ ስለዚህ

የሆነ ነገር ስትቀራረቡ በቃ ወደ ሌላ የምትወርጉት ነገር ማንናችሁ። ሰሞን እቻ አንቺ፣ ሌላውም ሰው ልጅቷ እኮ ሁለት ዓመት አብረን ለምን አታገባኝም ስለው ቤት ጫረሽ ነው አንተንም አዳመጥኩም አላዳመጥኩም የራሴ ስህተት ነው ብዬ እ አቀፍያት ኖር ነው እያለሁ። ስለዚህ እሱን ብቻ ጠበቃ ሆንሽ የምትከራከር ነገር እኮ ነው የሚገርመኝ። እኔ ምን ይሁን መጣ ከሆነ ግናቀኝ ጭን ም እያልኩ ሰው ትጫወታለች አንተ ወንድ ልጅ የሆነ ብቻ ነኝ። እንዴት ነው ልጅ የምታሳት? ጎበዝ ነኝ። ወጥ ስራ ታገዘኛለች፣ እ ልብስ ሳጥብ ታገዘኛለች። እኛ ሴቶች እያለን ልብስ ታጥባለች። ታዲያ በቀደም እንዴት ትዳርም ልጅ ማለህ ምናምን ብላ ለምን ጮኸች? ለምን እኔ የማውቀው ራሴ ነው የማውቀው። እሷን የምታስበው የምታውቀው እሷ ናት። ለምን እኔ ሰዎችን ለምን እንዳለች? እሺ ዳር ፈለገች፣ ቤት ፈለገች፣ እኔን ፈለገች። ሁለት አመት ቆይች ነው መጣው። ሁለት አመት የት ነው ቆየች? አላማ ያለ ሰው ከሰው ተለይቶ የትም ሄዳ ነው እና እንደዛ አንድ ነገር ዝም ብሎ ሰው ላይ መንጠጥ አሁን እሱ አላማዋ እኛን ለመበጥበጥ እንደሆነ ይገርም ታቃለች። እኔ ከብዙ ሰው ጋር ትዋወቃለች። ወንድሜንም አወጣ ላለች ስመለስ እንደሚያገባኝ ቤቱ አግባን እያልኩ ስጨቀጭቀው ራሱ ሁለት አመት በኋላ ስመለስ፣ አላማ ያለ ሰው ከሰው ጋር መኖር ያለ ሰው በተለይ አሁን በዘመኑ ቴክኖሎጂ አዲስ አበባ አካባቢ መጠናናት ይባላል። አስር አመት አምስት አመት መብሮ ኖራሉ። ግን ጥናት ስለሆነ አይራራም። እሷ ልታጠናኝ ከሆነ ደግሞ ከዚህ ተነስታ ወለ ሄዳ ሁለት አመት ከረማ መታ አይኔ ጋር መታለ ይገባል። ስለዚህ

ለዛ ነው አንቺም ግራና ቀኝ አዳምጪ፣ አስተውይ፣ ተረጋግተሽ እራስሽን እንደው እስኪ እሷ መጣችና ተስፋ ሰጥቶኛል፣ ቤት አለኝ ብሎኛል፣ ላገባ ብሎኛል። እስኪ እሷ ስላለች አንቺ ስንት አመት አመንኳት፣ በስጥ አመነሽ ቁይ ያለች ነው እያልሽ እየተገረግረሽ እና ጠይቃለሁ። ሴት ነኝ ይሰማኛል እኮ እኔስ አይሰማኝም? ለእሱ ሳይሰማ ውሸት እንደሆነስ ብለሽ እራስሽን ተጠረሽ፣ ታውቃ እንደሆነስ ብለሽ

ስንት ጊዜ ግዜ ነው ቆየነው፣ ስንት መከራ ነው ያሳለፍነው፣ ስንት መሳጥቅ ነው የከፈልነው፣ ስንት ስድብና ስንት ነገር ነው ከጓደኛም ከጎረቤትም ከዘመድም ከቤተሰብ የመቻል ነው። ዝም ብለሽ ነው ዘውግ ቤት አለኝ ብሎኛል አገባሻለሁ ብሎኛ ብሎኛል ብላ መጣች። ሁለት አመት ጥያቄ ውስጥ በቃ ከራስሽ ጋር አትይ። ስለዚህ አላውቃትም፣ ዝም ብላ ነው የዚህ ነገር የለንም ውስጥ ነገር የለንም ነው የምትለው አይደል? ኔና ነው ልጆች እያየች እ ለመበጥበጥ የመጣች ምንድነው። እኛ እንኳን እሷ በቤተሰብ ራሱ ስንት ነገር መቶ ትዳራችን አፍርሰናል። ታዲያ አይ ማፍረሳ ብቻ ሳይሆን ትዳር አንድ የራሷ ሰው የሆነ ሰው እንዳትወስድ ሰው ለምን እንደሆነ ማመንና መቅናት የተለያየ ነው። መቅናት ማለት ይሄ ነገር ለምን እነካብኛል የራሲ የሆነ ነገር ሰው የሚቀናው ማመን

አንቺ ትዳርሽ እንዳይናጋ አንቺ እንዳትጨነቅና ትፈራሽ ብሎ እንደዛ ነው የሚሉት። አዎ ሰው ጋር መተዋወቅ መቀራረብ ለክፉ ለደግ ነው እንጂ ሁሉ ሰው አብሮ ስለቀራረበ ሌላ ነገር ተብሎ መታሰቡ ተገቢ ነው። ስለዚህ ለዛ ነው ጠርጥሬ ለሆነ ነገር እያልክ ነው አንተ

ከሰው ቢጠበቅም ከፈጣርና ክፍልና ውስጥ ይሄድ ማለት ነው። ገብሬ ቀን ሲጠይቁ ግራ ምትመልሰው ነገር ማለት ልጅቷ ከአንተ ጋር ምንም ሕይወት የላትም። ሕይወት ሕይወት አላት። ራሷ ሕይወት አላት የምትኖርበት እንጂ ሕይወት ስላለች እኮ ነው። እኔም መታ እያገዘች ያለችው ሕይወት ስላላት እኮ ነው። መታ አንተ እያለ እኔ እያለው ለምን ልብስ ወንድ ልጅ ልብስ አሁን ዛኔ አሳዘኛ የሆነ ነገር አድርጋ። አሁን ዛሬ ውዶችዬ ገብሬ ማለት አንገት ደፊ አገር አጥፊ። ገብሬ ማለት ሌላ እየጠየቃችሁት ሌላ የሚመልሰው ነው። ምንም እስካሁን ነገረኝ በጣም ግልጽ ነው። ለማንኛውም ልጅቷን የሆነ ነገር አስይዛት ቦታ ሁለተኛ እንዳትመጣ ገብሬ ውጭ ጨርሱ፣ ውጭ ጨርሱ፣ የሆነ ነገር በቃ ውጭ ጨርሱ። እዚህ አትምጣ። ትዳር እንትን ትፈልጋለህ? ትዳር ቤት አትምጭ በላ ከሄድ መጣች፣ ይሄን ጠይቅ። ምን ህይወት እየኖረች ነበር ምን

በጀም ሀቅ ያለው አይሰማም እኮ ሲጀመር፣ በአሁኑ ሰዓት አጨበርባሪና በጣዋጭ ብቻ ነው ቦታ ያለው። እውነትና ንጹህ ሰው ተቀብሮ ይዋሱ። ስለዚህ ችግር ምላስ ያለውና አንድ ሰው ነው። እውነት ወጥቶ ወይኔ ከፈረጅ ነው። ፍማናቸሁ ለፍርድ ግን ትቸኩላላቸው። ቆይ ችግር የለም እኛ እንቀበላለን። አትፍረድ ይፈረድብሃል። ለማንኛውም እስኪ ቦታ ስትወስድ ተረጋግተሽ፣ ኑሮሽም ልትዳረሽም ቦታ ስትሽ አስተውልሽ። እስካሁን ስለቆየሽ እናመሰግናለን።